ወይኔ ዛሬ በጣም ደስ የሚል ዜና ነው ይሽላችሁ የመጣሁት ስለ አፍላ ፍቅር ማለትም ስለ ቦቸራ ነው። እና ምንድን ነው ባለፈው ቦቸራ ሁላችሁም እንደምታውቁት ወደ ሌላ ሀገር ሲሄድ የሚያሳይ ነገር ነበረ፣ እና ሁላችንም በጣም ከፍቶን ነበረ፣ ቦቸራ ከአፍላ ፍቅር ሊወጣ ነው በሚል ሁሉም ሰው ነበረ። ቦቸራ ከወጣ ከአፍላ ፍቅር የአፍላ ፍቅር ድምቀት ስለሆነ ብዙ ሰው እሱ ቦቸራ ከወጣ እና ቆማለን ማየት ብሎ ነበር፣ እና እናንተም ጭምር ብላችሁ ነበረ። እንግዲህ እና እኛም እንግዲህ ሲጀመር ያለ ቦቸራ አፍላ ፍቅርን ማሰብ በጣም ይከብዳል። እና ወደ ሌላ ሀገር ሲሄድ የሚያሳይ ነገር ነበር፣ ሁላችንም አይተን ነበረ። እና ባለፈው ባደረግነው ላይቭ ላይ ገብቶ ነበረ እና ጠይቀን ነበረ ከአሁን በኋላ እንደማይቀጥል ምናምን ተነግሮ ነበር እና ስንጠይቀው ከአሁን በኋላ አፍላ ፍቅርን አሰራም ብለን ጠየቅነው እና እሱ መልስ ሰጥቶናል። ደስ የሚል ማለት ነው እና ቶሎ እንደመለሰልኝ ነው ቶሎ ብዬ ለእናንተ ይዤላችሁ የመጣሁት ማለት ነው። እንግዲህ መልሱ ምንድን ነበረ? በላይቭ ላይ ማለት ነው እና እኔ ከአፍላ ፍቅር አልወጣሁም። አፍላ ፍቅርን ማየት አታቁሙ እና እመለሳለሁኝ። ተዘላቂነት አይደለም የሄድኩት የሚል ነበር እና ብዙዎቻችን እንግዲህ ቦቸራ እንደማይመለስ ነበረ ነበረ እንግዲህ እያወቅ ነው እንግዲህ ቦቸራን ጠይቀነዋል። ግን ለዛም ነው ደግሞ እኔ ቶሎ ብዬ ለናንተ ይዤላችሁ የመጣሁት። ባለፈው ሲጋባ በጣም ብዙ ሰው ነበረ እሱ ላይ ውስጥ ማለት ነው እና በቃ በተደጋጋሚ ታይፕ ታይፕ ስናደርግ ሁለት ሶስት ልጆች ከኔ ጋር ነበሩና ለእናንተ ስንጠይቀው እንግዲህ ይህንን መልስ ሰጥቶን በጣም ነበር የተደረሰት ነው ማለት ነው። እና እናንተ በጣም ደስተኛ ከሆናችሁ እስቲ ኮመንት ላይ ለሱ ያላችሁን ፍቅር ግለጹለት። ለቦቸራ ማለት ነው። የአፍላ ፍቅር ድምቀትም ነው። በተለይ በቃ በጣም ትወና ይችላል በሁሉ በቃ የተዋጣለት ሰው ነው። ሁሉም ሰው ተቀብሎታል እሱን እና፣ እናንተም በጣም እንደምትወዱት ባለፈው በሰራሁት ቪዲዮ አሳይታችሁናል ማለት ነው። ባለፈው ሰርቼ ነበረ ካስታወሳችሁ፣ ስለቦቸራ ማለት ነው እና ኮመንቱ ላይ ሁላችሁም ከፍቷችሁ ነበረ እና አሁን እሱን ኮመንት ኮመንታችሁን በማንበብ ነው ሄጄ ቶሎ ወደ ቦቸራ ላይቭ በገባ ቁጥር የጠየኩት ማለት ነው። እና እናንተ ሁላችሁም ደስ ይበላችሁ። አፍላ ፍቅር እንግዲህ እንደ ድሮ ይሆናል፣ ይቀጥላል። ደስ ይላል። በጣም ፈልጋችሁ ነው የምታዩት ማለት ነው። ስለዚህ በቃ ይሄንን ልላችሁን የመጣሁት ማለት ነው። እንግዲህ እንደዚህ አይነት መረጃዎችን ይዤላችሁ እንድመጣ ይሄንን ቪዲዮ ላይክ፣ ሰብስክራይብ እና ኮመንት ላይ ሀሳብ አስተያየታችሁን ሁላችሁም አጋሩ። ስለቦቸራ ያላችሁን ፍቅር እስቲ ገለጹለት እና ያው ሁላችሁም እንደምትወዱትም አንጠራጠርም ማለት ነው። ስለዚህ ዛሬ የነበረን ጊዜ ይህን ይመስላል። ስለነበረን ቆይታ እናመሰግናለን። ቻው።